የምትሰራ ነበረች ከዛ አሁን ከነሱ ቤት ወጥታ የራሷ ኑሮ የምትኖር ሴት ናት። እና ሊያ እናቴ ብላ ነው የምታያት። እንዴት እናቴ ብለሽ ታያታለች? ስላት ጊዜ አሳደገችኝ፣ እናቴና አባቴ እኮ ጠዋት ወጥቶ ማታ ነው የሚገቡት። ስለዚህ እሷ እናትም አባትም ሰራተኛ፣ ሁሉ ነገር አጋዥም ሆና ነው ያሳደገችኝ። ያ ስለሆነ በጣም ነው የምወዳት። እሷ ያለችኝ ነገር በሙሉ እሰማለሁ። ለምንድነው ማልሰማት ብላ ሁሉ ነገር እሷ ናት የምታዛት፣ አብሮ ነው የሚሰሩት ብላ ተናግራ ነበር። ያቺ ሴት የት ነው የምትኖረው? ምን ውስጥ ነው ያለችው? ምን አካባቢ ትሆናለች? ተብሎ ብዙ ጊዜ ይፈለግ ነበር። ዛሬ በብዙ መከራ ተገኝታለች። ያ ህፃንም ተገኝተዋል። እንኳን ደስ አላችሁ። ህፃኑ በመጨረሻ እንዳያችሁ በሉል ላይ የጠርሙ የኮካ ጠርሙዝ የወረወረው ልጅ ያ ልጅም እኔ ነኝ የሰጠኋት። አንድ ምስኪን እናት ነበረች ከዛ ልጆቿን የምታበላ የምታጠጣ ነገር ስታጣ፣ ልጅሽ ጥሩ ቦታ የሚማር ቦታ ድርጅት አለ፣ እዛ ድርጅት ውስጥ ይማርልሽ፣ ሙሉ ነገር ይሰጠዋል፣ ልብስ ይሰጠዋል፣ ምግብ አይቸግረውም። ከዚህ ከአንቺ ከችግር ያ ቦታ ቢቀመጥ ይሻልሻል አለች። ሴትዮዋ ጥሩ ሴትዮዋ ናት ብዬ እኔን አሳምኛያት። ከዛ የልያ ተሰጣት እንጂ የልያ ልጅ አይደለም፣ እኔ የሰፈሪ ልጅ ናት። ግን አሁን ልያ የት ውሰደው ምን ትሆን፣ እኔ ማቀው ነገር የለም። ምክንያቱ ልያ አሁን ከእኔ ርቃለች ብሎ ተናግሮ ነበር። ያ ሕፃን ዛሬ ተገኝተዋል። ሊያ ቀጥታ ወስጣ ይሄ የሁለተኛ እናትዋ ናት የሰጠቻት ነበረው። ዛሬ የሁለተኛ እናትዋም ተገኘች፣ ልጁም ተገኘ። እንኳን ደስ አላችሁ። እናቱ ምን ትላለች ይሆናል? ልጄ ጥሩ ቦታ ደረሰ፣ ጥሩ ነገር የሰራልኝ ነው፣ ጥሩ ትምህርት ቤት የተማረ ነው፣ ጥሩ ልብስ የለበሰ ነው፣ ለእኔም ነገ ያድጎ ተምሮ ጥሩ ቦታ ያደርሰኛል ብላ የጠበቀችው ልጁ ግን ዛሬ አንድ እናት እነሱ ያገዘ የሊያ የወንጀል ተባባሪ የሆነች እናት፣ ከሊያ ጋር ብዙ ነገር የምትሰራ እናት ቤት ውስጥ ነው ይህ ልጅ የተገኘው። ዋናው መገኘቱ ነው። ዋናው በሉ ልጅ መግባቱ ነው። ሌላ ነገር አይደለም። ዋናው በሉ ልጅ መግባቱ ነው። ጆሮ ለመስማት የሚቀፈፍ ነገር ለማየት ለመስማትን፣ ጭራሽ ጆሮዎቹ የማትሰጡት ነገር ነው። ዛሬ ሊያ ላይ ጉድ የወጣው በሊያ ላይ ሁለት ሰዎች እንዳለፉ፣ ባልና ሚስት፣ የአክስቷ ባልና አክስቷ ሊያ እንደገደለቻቸው ብዙ ሚስጥር ነው የወጣው። ሀታ ፖሊሶቹን አስክሬ መርምረው ሊያ ግን በገንዘብ ሸፍና አስክሬ ናቸው የማን እንዳሻር እንዳይወጣ ማን እንደገደላቸው እንዳይታወቅ አድርጋለች። ሊያ ብዙ ብር ነው ያላት። አሁን ያቺ ሁለተኛ እናት የምትባለዋ መጀመሪያ ሊያ አክስት ቤት ነው ሰራተኛ ሆና የምትሰራ ነበረው። ከእነሱ ቤት ወጣ አክስት ቤት ወጣ ስትሰራ ስትሰራ አንድ ቀን በጣም ትጨቃጨቃለች። ሁሌ ንብረታቸው አካፍኝቱልኝ ትላለች አለች ምክንያቱም አክስቷ ባለ ሀብት ናት። ንብረታቸው አካፍሉ፣ ንብረት አካፍሉኝ በእናቴ በኩል ድርሻ አለኝ ብላ ሁለት ጨቃጨቅ ነበር። ግን አንድ ቀን የአክስቷ ባል ጭቅጭቁት ያስጠላው ከቤት ጥሎ ወጣ። ከ ከሁለት ሰዓት በኋላ ተገሎ ነው የተገኘው፣ ተገሎ ተጥሎ ነው የተገኘው። ሌባ ናቸው እንዳይባል ስልኩ ንብረቷ አልተወሰደ ማለች። ያ ነገር አስክሬን ተመረመረ፣ አስክሬን ተመረመረ። ፖሊሶቹ መጡ። ግን ምንም አይነት መረጃ አልተገኘም። ምክንያቱም እሷ በብሩ አሸፈነችው። አሁንም እንደገና ውጭ ሀገር ሂዳ ሰርታ መጣች እና አሁንም ያ ቤት ውስጥ ጭቅጭቅ አበዛች አለች። ምክንያቱም እኒ እናት፣ ሁለተኛ እናት የምትባለው እዛ ቤት የገባችው መረጃ ልታቀብላት ነው፣ ምን እንደሚወራ ምን እንደሚከሰት መረጃ ልታቀብል ነው እዛ ቤት የገባችው። በራሷ ቁጥጥር ስላደረገቻት ከዛ አሁንም ንብረት አካፊኝ፣ የእናቴ ንብረት ነው ምናምን ስላት ጊዜ ተይ ልጄ፣ ይሄ እኮ የእኔ ንብረት የባሌ ንብረት የልጆቼ ንብረት ነው እንጂ አንቺ ንብረት አይደለም ብላ በየጊዜ ይጨቃጨቁ ነበር። ግን አንድ ቀን በኃይለኛ ተጨቃጭቋለች። እኔ መኝታ ክፍሌ ገብቼ ነበር። በመጨረሻ ተጨቃጭቀው ተጨቃጭቀው የመሳሪያ ድምፅ ሰማሁኝ። ለመውጣት ፈራሁኝ። ምን ተፈጥሮ ይሆናል ብዬ በመጨረሻ ቀስ ስወጣ፣ ሊያስጠነቀቀችኝ አንዲች ነገር ትንፍሽ ብቴ አንዲች ነገር ብትናገሪ አንቺም እንደነሱ ነው ማጠፋሽ። ምንም ነገር አላወቅኩም እኔ ያየሁን ነገር የለም ብለሽ ተናገሪ ነው ያለችኝ ከዛ ጠዋት ፖሊሶቹ መጡ። ሰው ተሰበሰበ። አስክሬኑ ተመረመረ። ግን የማእነ የማን የማሻል አልወጣም። ሊያ ወታን ወጣ ጠፍታ አለች። ከዛ ጊዜ ጀምሮ ግን ጠዋት ከጎረቤት ከሰውም አዲስ እንዳልሰማች ሆና አክስቴ፣ እንዴት አረፈች፣ እንዴት ልትሞች አለች፣ ማን ገድላት ብላ ይጮኸች መጣች። ይሄ ምስጢር በሆኑ እንዳትናገሪ ነው ያለችኝ። ሀታ እናቴ ሞታ ክፍለ ሀገር ስየሄድ ጊዜ በሳምንቴ እንድመለስ ነው ያደረገችኝ። መረጃ ማወጣባት መስሎ ይመስላትና ትከታተለኛለች ከዛ ከዛ ቤት አስወጥታኝ ይሄ ቤት ተከራይቶ ነው የምታኖረኝ አሁን እኔ በእሷ ቁጥጥር ውስጥ ነው ያለሁት ሁሉ ነገር አድርጊ ያለች ነገር ነው ማደርገው ያ ምስጢር ስለያዝኩባት እሷ ትከታተለኛለች በየትኩበት በሙሉ ሰው ትልክብኛለች የእናቴ ሞት እንኳን ወር ልቆይ ከለከለችኝ ትሎ ካልመጣሽ ብላ ጣድፋ ነው ያመጣችኝ ያለችው ስለዚህ አንቺም የወንጀል ተባባሪ ነሽ ማለት ነው በዚህ ልክ አንድ ሰው እውነትን የሚፈልግ ከሆነ ኃጢአትን የሚፈራ ከሆነ ሰው ሲገደል አይቶ ዝም አይል ከሆነ የዛ ሰው ተባባሪ ነው ማለት ነው። ስለዚህ አንቺ ከዚህም በፊት ተሰምቶ ነበር፣ አንቺ የሊያ ተባባሪ እንድሆንሽ ተሰምቶ ነበር። በእርግጠኝነት የሊያ ተባባሪ ነሽ ማለት ነው። የሊያ ተባባሪ ነሽ ባይሆንም አኮ አዲስ አበባ አላውቅም፣ ማንም የለኝም። ማን ሰው አዲስ አበባ ሰው አይኖርም? የክፍለ ሀገር ህዝብ በሙሉ አዲስ አበባ ሰው ኑሮት አይደለም፣ ከስንት አንዱ እንጂ። አንቺ እኮ በህግ ከሌላ ውስጥ መቀመጥ እኮ ትቺ ነበር እናት ነሽ አይደል? ለህግ ግን ሊያ እንደዚህ ነገር እንዳደረገች ተናግረሽ ሊያን ጠቁመሽ እስር ቤት መግባት ትችይ ነበር። ሊያ ከተያዘች በኋላ ማንን ሰው አይነካሽም። በእርግጥ የሷ ብዙ ሰዎች ሊኖሯት ይችላሉ። ያ ያ ነገር ፈርተሽ ይሆናል። ግን ሁሌ ህሊናችን ከሚወቅሰን፣ ሁሌ ልባችን ድው ከሚል፣ ሁሌ ይሄ ነገር ለምን አልተናገርኩም ብሎ ስቃይ ውስጥ ከመግባት ተናግሮ መሞት ይሻላል። የእውነት መቆም ኮ ፈጣሪም ይጠብቃል ኮ ዛሬ ተነፈስሽ። ዋድ ዛሬ ልውል ነግረሽዋል እና አትገልሽም ነው የአሁኑ ዋስትናሽን ምንድነው? ነው የዘኔ ዋስትናሽን ምን ነበር? ዛሬ ልውል ነግረሸዋል፣ ልውል ከለላ ሊያደርግሽ ይችላል። ሌሎቹም ባለፈ በዛ ሰዓትም እኮ ብትናገሪ እኮ የህግ አካላት ከለላ ሊያደርግልሽ ይችላል። አይኑ ሀገራችን ላይ ሁሉ ነገር በብር ነው የሚንቀሳቀሰው፣ ግን ቢሆንም በዚህ ልክም በሰው ህይወት መጫወት አግባብ አይደለም። የእውነት ተናግረ ነው መኖር ያለብን። ለማንኛው ልጁም በሉ ልጅ ገብተዋል ህፃኑ አልሰጥም ብላ ነበረ። ሊያ ትገለኛለች፣ ሊያ ብዙ ነገር ታደርገኛለች፣ ማንን ሰው ቢመጣ እንዳሰጪ ብላኝ ነበረ። ስለዚህ ለመስጠት አልፈልግም ብላ ነበረ። ግሉን በምንም እንደማይሆን ልጁ ከእናቱ ጋር ማደግ እንዳለበት ሊያ የብዙ ሰው ነፍስ እንደምታጠፋ መጥፎ ነገር እንደምትሰራ ነግሯዋት ልጁን ይዤ መሄድ አለብኝ ብሎ ልጁ ሊይዞት ሊሄድ ለእናቱ ሊያስረክባት ወሰነ። እናቱ ምን ትላለች ይሆናል? ማለት ምን አይነት ህልም ላይ ያለች ይሆናል? ምንድነው የምታስበው ይሆናል? ልጇ በምን ሁኔታ ትጠብቀ ዋለች ይሆናል? እናት አደለች መቼም፣ እናት እኮ ናት። እናት ልጅ የደረሰ ምን ሆነ፣ ምን አጋጠመው፣ እንዴት ይማራል። አንድ ቀን አይተዋት አታውቅም። በዛ ሰዓት ትንሽ ብር ተሰጥተዋት ነው ይሄ ብር ሊያ ልትጠቀምበት፣ ልትለምንበት፣ ጥሩ ገንዘብ ልታገኝበት ነው ያደረገችው ልጅ ነው ግን፣ በመጨረሻ የቺ ሴትዋ ሂዳ እንድጠብቅ ነው ያደረገችው። እሺ ይህ እናት ዛሬ ልጅዋ ስታገኝ ምን ትሆናለች ይሆናል? ልጁስ እናቱ ሲያገኝ ጊዜ ምን ያክል ደስተኛ ሊሆን ይችላል? በጣም ከባድ ነገር እኮ ነው ሰው። እኔ አላውቅም ሊያ በዚህ ልክ በሰው ላይ ክፋት መስራት በዚህ ልክ ወንጀል መስራት እኔ ምን እንደሚያስደስታት አላውቅ። እንዱ እንደ ሰው ተኝታ ታድራለች? ይሁን ያው መጨረሻሽን ኮ እውነት፣ እያንዳንዱ እውነት የወጣ ኮ ነው መጨረሻ ላይ ተደረስን ኮ። አሁን እነዚህ እናት ሁሉ ነገር ቤት ኪራይ የምትከፍልላቸው፣ የምግብ ምብር የምትሰጣቸው ይሄ ልጅ መታ የምታየው ትምህርት አልጀመረም እንጂ የምግቡ ምኑ በየጊዜ መታ ሁሉ ነገር እንደምታወያያትም ከዚህ በፊት ሰምተን ነበር። አሁን ሊያ ያለችበት ቦታ እነዚህ ሴትዮ እንደሚጠቁሙ እንደሚናገሩ ለልዑል ቃል ገብተውለታል። እናገራለሁ ብለዋል። አሁን ምን ሊውጥሽ ነው? የአቤል እውነት እኮ የወጣ እኮ ነው። አቤል በቅርቡ ነጻነ ተብሎ ይወጀለታል። እነ ሊያ ግሩፖችና ከሊያ ጋር የሚያጨበጭቡ ታምራት አሁን ሰሞኑት ከታምራት አቤልን ለማጥፋት የሞከሩ የራሄል እናት የት ሊደርሱ ይሆናል? ምን ያክል አንገታቸው ሊደፍሩ ይሆናል? የሰፈር ልጆች የራሄል ጓደኞች በአቤል ላይ ያ ሁሉ ይጮሁ የው እውነት የወጣ ነው። እያንዳንዱ እውነት የወጣ ነው። ምን ሊወጣችሁ ነው? ዛሬም ነገም አቤል ነጻ ነው። ዛሬም ነጻ ነው። ነግም ነጻ ነው። የተዋረዳቸው እናንተ ናቸው እንጂ አቤልን አይደለም። በህዝብ ተዋርዳቸዋል። ምክንያቱም አቤል ለህዝብ ልጅ ነው። አቤል ለህዝብ እውነት የሚሰራ ልጅ ነው። የተበደሉት ይደርሳል እንጂ ለመበደል፣ ሰውን ለመግደል፣ ወይም ሰውን ለመጥፎ ነገር ለመስራት የሚሰራ ልጅ እንደባል ሆነ ሁላችንም ጠንቀን እናውቀዋለን። የሊያ መጨረሻ ታወቀ። የሊያ መጨረሻ የወጣ ነው። ልጁ ተገኘ ማለት ይሄ ሁለተኛ እናቷ ተገኘ ማለት ሊያ እኮ ያለችበት ቦታ ታወቀ ማለት ነው። ምክንያቱም የትም ቦታ ትሂድ፣ የትም ትሂድ እነዚህ አሁን የተገኘችው እናት ሳታ እንደማትንቀሳቀስ ነው የዛኒ ጓደኛዋ የተናገረችው፣ ከሊያ ጋር አብራ የምትሰራዋ ማለት ነው። ሶ እቺ ሴትዮዋ ሊያ ያለችበት ታቃለች ማለት ነው። ሊያ ያለችበት አወቀች ማለት ሊያ በሉ ልጅ ገባች ማለት የአቤል እውነት ወጣ ማለት ነው አይደል? የአቤል እውነት ወጣ። አቤል ነጻነት ተብሎ የሚወጅበት ቀን ቀረበ ማለት ነው። የኛ ጀግኖች ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እናንተ ትችላላችሁ እኮ እኔ ሁሌ ትችላላችሁ ነው ምላችሁ። ዛሬም ትችላላችሁ፣ ነገ ትችላላችሁ። እንደ ሊያ አሳፋሪ ስራ የሚሰሩ ሰዎች ሁሌ አንገታቸው ደፍተው ወደ ቁልቁለት ይወርዳሉ እንጂ መቼም ከፍ ብሎ አይሄዱ። እናንተ ግን ሁሌ ከፍ ብላችሁ ነው የምትሄዱት። ገና እንደገና የሊያጉድ ገና ይወጣል። መቼ ሆነ አላለቀም።